ሰላም እንዴት ናችሁ? የኢየሱስ ስም ተባረከ። መተናል ላይ በማድረግ ጀምሩ። ክብር ሁሉ ለኢየሱስ ይሁን። እንግዲህ ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ስሙ ይንልቡን ግድልም እንደምንም ብላችሁ ወደ ኢየሱስ ነ ወደ ኢየሱስ ካልመጣችሁ መንገዳችሁ ሁሉ ወደ ጨለማ ነው። ሁድ ሞት ነው የሚወስጠው። ወደ ኢየሱስ ነ ሌላ ምን እንላለን? ከዚ ጉድ የሚያወጠው ማናው ኢየሱስ ብቻ። እንግዲህ ምንም ማድረግ አይቻልም። ኢየሱስ ብቻውን ያድኛል። ስሙ አይደለም። ከዚህ በፊት ማርያም አማላጅ አይደለችም ብዬ ነበር። አሁን ግን መጽሐፍ ቅዱስ ሲናገር ሐዋርያ ሥራ ምዕራፍ 4 ከቁጥር 12 ላይ ሲናገር መዳን በሌላ በማንም የለም ነው የሚለው። የለም ማለት ትርጉሙ የለም፣ ትርጉም የለም ነው። የለም ማለት ትርጉሙ ምን ነው? በቃ የለም ነው። ሌላ ምንም የለም። አትታገል፣ ና ወደ ኢየሱስ። ምንም ማድረግ አይቻልም። ደስ ይላል። ክብር ለነ ኢየሱስ ይብ ስሙ አይደለም። አሁን ሶፋ እኔ ሶፋ ብቀመጥበት አይጥለኝም ብዬ አመንጓልሽ? ግን አመኛለሁ ብዬ እዚህ ጋር ማመን ያሳየን ቴንኪዩ አምኛለሁ ብዬ የሚቀመጠስ እምነትን ያሳያል፣ ማመኔን ያሳያል አይደል? ቴንኪዩ ሰው ማለት ይህን ነው እያልኩሻ። በክርስቶስ ኢየሱስ ስታምኝ ደግሞ እኔ ሞቼ ኢየሱስ በእኔ ይኖራል እያልሽ የዛን ሰዓት ራስሽን አሳልፈሽ ለክርስቶስ ጥ ሰጫ፣ በአንቺ ውስጥ የሚኖረው አንቺ ሳትሆኝ ኢየሱስ ክርስቶስ ነው። ቅድም የጠየቅሽን ጥያቄ ስለአንተ ፐርሰናሊቲ ስለአንተ እንትን አውራ አልሽ። እኔ ኦልሬዲ የለውም። ጳውሎስ እኮ ይሄን እኮ ነው የተናገረው በክርስቶስ ኢየሱስ ካመነ በኋላ እኔ ሞቼ ክርስቶስ በእኔ ህያውኑ ይኖራል። የመጨረሻው ሀሳብ ነው ክርስቲያንዬ። በተረፈ ጌታዬ ሲባርክሽ። ዋው ክብር ሁሉ ለኢየሱስ ይሁን። እንዴት ደስ ይላል። ኢየሱስ ብቻውን ያድናል። እኛ ሞተን እሱ በእኛ ላይ ለዘላለም ህያውኑ ይኖራል። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልክ። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ተጨማሪ አያስፈልግም። ኑ ወደ ኢየሱስ ስሙ ንንም ይሄ ጥሩ ማሳያ ነው። ስለ ሃይማኖት፣ ጥሩ እንድንመለከት የሚያደርገን ማሳያ ነው። ሙሴ ሰርቷል ብለ እያመንክ ብሩክን እንድትመርጥ ያደርጋል። አይ ብሩክ የሰራው ብለ እያመንክ ሙሴን እንድትመርጥ ያደርጋል። ሃይማኖት ይሄንን ማድረግ የሚችለው ሃይማኖት ብቻ ነው። የምታምንበትን እንዳትኖር የሚያደርግ ሃይማኖትም፣ የምታውቀውንፕራክቲስ እምታውቀውን ፕራክቲስ እንዳታደርግ የሚያረግ ሃይማኖትም። ክርስቶስ ያድናል፣ ኢየሱስ ክርስቶስ ብቸኛ የህይወት መዳኛ ነው ትልና ዞር ብለ ደግሞ ሃይማኖት ይዛል። አረ መቤቴ ስትላለህ፣ አረ መላእክቶች ስትላለህ ሃይማኖት ይደፍናል ሃይማኖት ያመንከውን እውነት እንዳትኖር ያደርጋል ሃይማኖት በገባ ልክ እንዳትኖር ያደርጋል ለዚህ ነው ሃይማኖት አያድንም የምንለው ኢየሱስ ክርስቶስ ብቻ ነው የሚያድነው የምንለው ለዚህ ነው ተባረኩ አንዳንዶች እኮ በደንብ ነው የሚያውቁ እውነታው የቱ እንደሆነ ያውቃሉ ግን ሃይማኖት ነዋ ይሄን ትቼ ቤት ሰው ምን ይለኛል ምን ያደርጋል በሞት መንደር ቁጭ ብለህ ሰው እንዲህ ከሞት ጋር አምላክ ቦታ ወደ ኢየሱስ ኢየሱስ ብቻውን አድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስማኤልንም ባለፈው እዚህ ሲሱቁብኝ ነበረ መስክሬዋለሁ። እዚህ ቅርብ አካባቢ የሚያሰፈራ አካባቢ አንድ ቸርች እያገለገሉ እባቡ ሲነክስ መርዙ ያለው ጥርስ ውስጥ ነው ምናምን ስል እባብ ጥርስ የለውም አለኝ በጉባኤ መሀል ጮክ ብሎ ጉባኤ ወንድ ፓስተሩ እዛ፣ እኔ ደግሞ ማጋጋል አልፈለግኩም። ያው ማውራውን አውቃለሁ። እባብ ጥርሱ መሀል እንዳለ አውቃለሁ። መርዙ ግን ዓይኔን ስከፍት መንፈስ ቅዱስ ሰውዬው ላይ እባቡን አሳየኝ። ለካ እባቡን ያጣው ውስጡ ገብቶ ነው። እንዲህ ምናይ አረገን አለ መንፈስ ቅዱስ ከዛ እየተናገርኩ እያለ ወደ ጎን ያወራል እና አረብ ፕሊዝ ወደ ጎን አታውራ፣ ጉባኤ አትረብሽ ሲሉ ሊያስወጡት ፈለጉ። ፓስተሩ አይ ተዉት፣ ይቀመጥ፣ የተሳሳተ መረጃ ይዘው እንዳይሄዱ ነው አለ። ወደ ከጎን ማወራው እባብ ጥርስ የለውም፣ ምላስ ነው መንደፊያ ነው እንጂ መንከሻ የለውም ይላል። ይሄ የሚሆነው ዘኔ ቆሞ እየሰበከ ነው። እሺ። እና እኔ ላይቭ ስለሆነ ደስ አለኝ። ላይቭ ሆነ ሁሉ ነገር ማለት በኋላ እንደምንም ቆያ ደራህ እንዳትወጣ ብዬ ስብከቴን ጨረስኩ። እንዳወራ በየመሃል እንዳወራ አንድ ዲያቆን እንደ አምሽ አይነት ዲያቆን አጠገብ ቁጭ ብሎ ያዝ እያደረገው ስርዓት ያዝ፣ ዘንበል እንጂ ያለ። በኋላ ግን አንድ ጊዜ ውጣ፣ ስለ አንድ ሰው ላይ ነው አጋንንት የወደቀው፣ ከሱ ላይ ወደቀ። እንደዚህ የምና ይሆን ይሄ አሁን። እኔ ለራሴ አሁን ለዚህኛው አይኔ ለንባብ አሁን መነጽር ልጀምር ነው። ይሄኛው አይኔ ከሆነ ፍጥረታዊ አይደለንም እኛ መንፈሳዊ ነገር ላይ አይናችን ተከፈተ። ከዚህም በኋላ መንፈስ ቅዱስ በጣም የሚያሳድገን አይናችንን መንፈሳዊ ነገር ላይ በመክፈት ነው። በደም አሜን በሉ። እዚህ የምታገለግሉም ካላችሁ እንዲህ የሚመነጠር ሰው ነው የምፈልገው፣ ሚለይ፣ ሚያይ በእግዚአብሔር ቃል ኖ ይሄ ሚሉ መንፈሳዊ አይናቸው የተከፈተ መንፈሳዊ ትርጓሚ የሚገባቸውና መንፈሳዊውን ዓለም በዚህ ፍጥረታዊ ዓለም ላይ የሚያመጡ ሰዎች እነዚህ የተጠሩና ቅዱሱ መንፈስ ያደረባቸው ናቸው። ድገሙና ጨብጡት። ለዚህ ተጠርተሃል በሉት። እንዳትጭበረበር ተጠርተሻል። መንፈሳዊ ክብር ለኢየሱስ ይሁን። እባብ ራሱ ውስጥ ላይ ቁጭ ብሎ እኔ ጥርስ ክብር ለኢየሱስ ይሁን። ደስ የምል ቆንጆ መልእክት። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ስቦይ ምንም ነገር ውሸት ወንጌል ብቻ ነው እውነት። ምንም ነገር ያልፋል። ወንጌል ብቻ ነው የዘላለም። ኢየሱስ ክርስቶስ ተነስቷል፣ ኢየሱስ ተነስቷል። መሰከሮች ነን። እውነት ወንጌል ብቻ፣ ሌላ ሁሉ ውሸት። ኑ ወደ ኢየሱስ። ህይወት እሱ ነው፣ ሌላ መንገድ የለም። ሁሉም ገደል። ክብር ለኢየሱስ ሲሆን ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስቦ ይድንም አንድ የአዶፕሽን ኮንፈረንስ ላይ መካኒሳ የተካሄደ ልጆችን በጉዲፈቻ የወሰዱ ክርስቲያን ወላጆች ተሰልፈው የድርጅቱ ኃላፊ ቆመው ይናገራል። ታሪክ ማለት ነው። ያና ልጆቻቸውን ይዘው ምንም እኮ አይመስሉ ልጆቹ፣ አይመስሉ ልጆቹ መከራ ያለፈባቸው አይመስሉ። እቲኛ ካምቦ ከተማ ወጣ ብሎ ባለ አንድ ወንዝ ስር ተጥላ ከዛ በኋላ ሶስት ቀን ሙሉ እንትን አልሆነችም ነበር። ወንዙ እንዴት እንዳልወሰደት አላውቅም። ወንዙ እንዴት እንዳልወሰደት አላውቅም። የሆነ ነገር ትንሽ እንትን ይሻል የሆነ ድምፅ ሰምተ ኳስ የሚጫወቱ ልጆች ሲሄዱ ከዛ ተፈልጋ ካሽንትና ይወስዶት ምል አትመስል። ይሄ ታሪክ ግን ይከተላትና የመገረሚያዋ ምክንያት ይሆናል። ዚስ ኢዝ ማይ ስቶሪ ዚስ ኢዝ ማይ ሶንግ ይሄኛው መንገድ ላይ ወርቀው እንትን ከተደረገ በኋላ፣ ከዛ በኋላ አንድ ፖሊስ ሲያልፍ ፖሊሱ ብድጋር በት እንደዚህኛ መንገድ ላይ እንደዚህ ይሄኛው በፌስታል ተደርገው እንትን ተደረገው በቆሻሻ መጣ አለት ሰማይ ነው ማስበው ሰማይ የስንቶች ይሄኛው የተባለው ለዘላለም ለእርሱ ክብር እንዲሆን። ይሄኛው ተጥሎ ነበር። ይሄኛው የዲያብሎስ ልጅ ነበር። ይሄኛው እንደ ታሪካችንን የቀየረ እግዚአብሔር የተባረከ ይሆን። እዚህ ሚሮክ ልጅነት ታምር ነው፣ አታቅልሉት፣ ወንድሞችና እናቶች። ልጅ ማውኛለሁ፣ ሌላስ አይባልም። ልጅማ ማውኛለሁ፣ አይስክሪም ትንሽ ይጨመርልኝ አይባልም። እግዚአብሔር ልጆቹ አረገን፣ የራሱ አረገን። ክብር ለእግዚአብሔር ይሆን። እንዴት ደስ የሚል ትምህርት ነው! አያችሁ፣ እንደዚህ ተጠለን ነበር። በኃጢአታችን ምክንያት ሙታን ነበር። ከዛ አምጥቶ ኢየሱስ ኢየሱስ ይወሰጠን። አቤት አቤት! ክብር ለኢየሱስ ይሁን። ይሄ ሪስ በቂ እኮ ነው ለማመስገን፣ ይሄ በቂ እኮ ነው። የተጣላን ሰዎች ነበር፣ ከዛ ሰብስቦ አምጥተው ይወሰጠን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማረግ አይቻልም። ክብር ለኢየሱስ ይሁን። ዛሬ ነበሩ መልእክቶች እነዚህ ነበሩ። ቀጣይ በሌላ ንገረኛ። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።